እንደተፈራው የበቀል ጥቃቱ ተፈጽሟል። ፑቲን እንደዛቱት አድርገዋል። በቀል ጥቃቱ ከዩክሬን ጥቃት አስር እጥፍ የበለጠ ሆኗል። ከአራት መቶ በላይ የራሻ ደምሳሽ ድሮኖች በዩክሬን ሰማይ ስር እንዳሻቸው ፈንጭተዋል። ከአራት መቶ ሰባት ድሮኖች አፍ የወጣው እሳት ዩክሬንን ቀርጥፎ በልቷል። አሁን ፑቲን ፈገግ ብለዋል። ለጦር መኮንኖቻቸውም ኮርተዋል። ዓለም ወዮ ለዩክሬን ፈጣሪ ድረስ ልሽ እያለ ነው። ዘለንስኪ ግራ ቀኙን ሳያማተር በምዕራባውያን ጌቶቹ አይዞባይነትና ገፋፊነት ከሳምንት በፊት የፈጸመው ጥቃት ሃገሪቷን ዋጋ አስከፍሏል። ዛሬ ስፑትኒክ ባወጣው ዘገባ ደግሞ በዚህ የራሻ በቀል ጥቃት የተገደሉ ሰዎች አስክሬን እንዳይነሳ አዟል። ዜናው እጅግ አስደንጋጭ ሆኗል። ሆነም የፑቲን የበቀል እርምጃ አለበቃም እየተባለ ሲሆን ጥቃቱ ፑቲን እስኪረኩ ድረስ የበቀል በትሩ እንደሚቀጥል የሞስኮ ዜና ምንጮች እየዘገቡት ነው። ራሻ የበቀል በትር ያለመገናኛ ብዙሃን የፊት ገጽ ሽፋን አግኝቷል። ትራምፕ ካሰቡት በላይ የሞስኮ ያጸፋ ጥቃት እጅግ የከበደ ሆኗል። 47 ተምዘግዛጊ ድሮኖች፣ ኦሮሽኒክ ሚሳኤሎች ወደ ዩክሬን ግዛት ተተኩሰዋል። የኬቭ መንግሥት ያከሸፍኳቸው ሚሳኤሎችና ድሮኖች ሰዎች አሉ ቢልም፣ አልተረጋገጠም። ውድ የቻናላችን ቤተሰቦች የትናንት ምሽቱን የሩሲያን የበቀል ጥቃት ተንተርሰን ራሻ የተጠቀመቻቸውን ሚሳይሎች አቅም እንዳስሳለን። እንዳቦ ሸማኔ የሚከንፈውና በደቂቃዎች ውስጥ ኬቭ ደርሶ ሙሉ ከተማ ስለሚያወድመው የራሻ ሚሳይል እነግራችኋለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በሸረሪት ድር የተመሰለው ያለፈው ሳምንት የዩክሬን ጥቃት ፑቲንን ተደፈርኩ ያስባለ ነበርም። የሞስኮን ጦር መኮንኖች እንዴት በዚህ ልክ እንደፈራልን በሚልም ያበሳጨ ነበርም። የዩክሬን ጥቃት በኋላ ፑቲን ከደህንነት ኃላፊዎቻቸውና ተኛ የጦር መኮንኖቻቸው ጋር ለቀናት በዝግ በክሬምሊያን ቤተ መንግስት ሲመክሩ ቆይተዋል። የምክሩ ሀሳብ የበቀል ጥቃቱ ምን መምሰል አለበት በሚለው ዙሪያ ነበረ። ዶናልድ ትራምፕ አስቀድመው ወደ ፑቲን በመደወል ሞስኮ የበቀል ጥቃት እንዳትፈጽም ቢማጸኑም አልሆነም። እናም ዩክሬን ሆይ ፈጣሪ ድረስልሽ፣ ፑቲን አስደንጋጭ በቀል እንደሚፈጽም ነግሮኛል በማለት ከቀናት በፊት ተናግረዋል። ትራምፕ ለዩክሬን እየፈሩላት ደርሷል ተጠባቂ የፑቲን የበቀል በትር ከተጠባቂው በላይ ዘግናኝ ሆኗል ከዩክሬን ሰማይ ስር የእሳት ዶፍ ዘንቧል ታፋቸው እንተሆን እሳት የሚተፉ የራሻ ሚሳኤሎች ኪየቭን ዶግ አመድ አድርገዋታል ኬብ ከጥቃቱ በኋላም እንደ ሰዶምና ገሞራ ወደ አመድነት ተቀይራለች። የሩሲያ ጦር ለኬቭ የሽብር ጥቃቶች በዩክሬን ወታደራዊ መሠረተ ልማቶች ላይ በትናንትና ዕለት ከፍተኛ ድብደባ ፈጽሟል። የሩሲያ ወታደሮች የዩክሬንን ታጣቂዎች በብዛት ይገለገሉበት የነበረውን ኮፒያንስክ አካባቢ የሚገኘውን የኦስሎክ ወንዝ ማቋረጫ በአየር ጥቃት አውድሟል። ከዚህ በተጨማሪም ለጥቃቱ የተዘጋጁ 174 የዩክሬን ድሮኖች ወደ አመድነት ተቀይረዋል። ያለፈው እሁድ ኬቭ በሩሲያ ክልሎች በሚገኙ የአየር ማረፊያዎች ላይ በሰው አልባ አውሮፕላኖች የሽብር ጥቃት እንደፈጸመች ሩሲያ መከላከያ ሚኒስቴር ማስታወቁ ይታወሳል። ፑቲን በኩርሱክና በብራያንሲክ ክልሎች ስለተፈጸሙ የሽብር ጥቃቶች ሲናገሩ ኬቭ በጦር ግንባር ላይ የሚደርስባትን ከፍተኛ ኪሳራ ተከትሎ ሩሲያ ሲብሎች ላይ የሽብር ጥቃቶችን መፈጸም ጀምራለች ሲሉ ቀደም ሲል ተናግረዋል። ፑቲን ሽብር ሲሉ ለጠሩት ጥቃት በሰጡት ያጸፋ ምላሽ በርካቶች መገደላቸውና መቅሰላቸው ነው የተነገረው። በትናንትናው የበቀል ጥቃት ራሽያ የተጠቀመችው አህጉር አቋራጭ ኦረሽኒክ ሚሳኤል ነው። ሞስኮን ከዚህ ጦርነት ይህን ሚሳኤል ስትጠቀም ለሁለተኛ ጊዜ ነው። ከዚህ ቀደም ዩክሬን ላይ በዚህ ሚሳኤል በፈጸመችው ጥቃት ከዩክሬን ባለፈ እንደ ጀርመን እና እንግሊዝ ያሉ ሀገራት ጭምር ሰግተው ነበር። አሁን ደግሞ ለዚህ የበቀል ጥቃት ይህ ሚሳኤል ተመራጭ ሆኗል። ሚሳኤሉ በርካ ሰባት የአውሮፓ ሀገራትን በሀያ ደቂቃ ውስጥ መምታት የሚችል ነው። ሚሳኤሉ ከሩሲያ ጀርመን ለመድረስ 14 ደቂቃ ብቻ ይበቀዋል። ብሪታንያ ለመድረስ ደግሞ 19 ደቂቃዎች ወይም 1140 ሰከንዶች ብቻ በቂው ነው። ከዚህ በተጨማሪም በ40 ደቂቃዎች ውስጥ በአሜሪካ ያሉ ኢላማዎችን መምታት እንደሚችል ወታደራዊ ባለሙያዎች ይገልጻሉ። ፍጥነቱ አቦ ሸማኔን ያስንቃል። እንደገና ቂጣ እንዳሻው የሚገለባበጠውና የሚተጣጠፈው ይሄ ሚሳኤል ጸረ ራሻ የአውሮፓ ሀገራት ክፉኛ እያስጨነቀ ነው። ይህን ሚሳኤል የሚገዳደር የሚሳኤል መከላከያ ስርዓት ለመገንባትም ጥድፊያ ላይ ሲሆኑ ጀርመን ግንባታውን እያጠናቀቀች እንዳለ ተነግሯል። ቭላድሚር ፑቲን ስለዚህ ኦሮሽኒክ ሚሳኤል ሲናገሩ በኩራትና በልበ ሙልነት ነው። ከዚህ ቀደም ስለ ሚሳኤሉ ለሀገሬው ሕዝብ በሰጡት ማብራሪያም ማንም ሀገር ይህን ሚሳኤል ማስቆም አይችልም ብለው ነበር። መሳሪያው በሴኮንድ ከ2 እስከ 5 እስከ 3 ኪሎ ሜትር ከ2 እስከ 5 ኪሎ ሜትር ማለትም ከድምፅ 10 እጥፍ የሚበልጥ ፍጥነት ይጓዛል ያሉት ፑቲን በአሁኑ ወቅት ይህንን መሳሪያ በፀረ ሚሳኤል ማቆም የሚቻልበት አቅም የለም ብለዋል። እዚህም በተጨማሪም የሚሳኤሉ ተተኳሽ በሰዓት 13600 ኪሎ ሜትር ይምዘገዘጋል ብለዋል። ሚሳኤሉ እያንዳንዳቸው ስድስት ታረሮች ያሉት ሲሆን እያንዳንዳቸው 6 ስድስት አነስተኛ ተተኳሾች የተገጠመላቸው ናቸው። የፑቲን ገለጻ ትክክል ከሆነ ሚሳኤሉ ሃይፐርሶኒክ ለሚለው ብያኔ የቀረበ ብቻ ሳይሆን ጥቂት ነገሮችንም ማሳካት ይችላል። ፍጥነት አስፈላጊ ነው። ምክንያቱም ሚሳኤል በፈጠነ ቁጥር ኢላማውን በፍጥነት ያደባያል። ኢላማው ላይ ለመድረስ በፈጠነ ቁጥር ተቃራኒው የመከላከያ ኃይል ምላሽ የሚሰጥበት ፍጥነት ይቀንሳል። ባለስቲክ ሚሳኤል ወደ ከባቢ አየር ሲተኮስ በደጋን ቅርጽ የተምዘገዘገ ሲሆን ወደ ኢላማው ለመድረስ ተመሳሳይ ጉዞ ያደርጋል። ነገር ግን ወደ ኢላማው መውረድ ሲጀምር ፍጥነቱን ጨምሮ ይምዘገዘጋል። የበለጠ በተምዘገዘገ ቁጥር ደግሞ የበለጠ እድል ይኖረዋል። ይህም ከምድር ወደ አየር ለመከላከል የሚደረጉ ጥረቶች ላይ ፈታኝ የሆነ የሽክርክሪት እንቅስቃሴ በማድረግ የበለጠ ኢላማውን ለማደቤት ያስችለዋል። በእርግጥ እንደዚህ አይነት ጥቃቶችን መከላከል ለወታደሩ ኃይሎች አዲስ አይደለም። ይሁን እንጂ ፍጥነቱ እየጨመረ በሄደ መጠን ፈታኝ እየሆነ ይሄዳል። ለዚህም ነው ፑቲን ይህንን አዲስ አይነት ሚሳኤል በሚገልጹበት ወቅት ፍጥነት ላይ አጽንኦት የሰጡት። በሩሲያ ከተተኮሱ ሚሳኤሎች 80 ያህሉ በዩክሬን ተጨናግፈዋል፤ ይህም ያልተለመደ አሃዝ ነው። ነገር ግን እነዚህ ፈጣን የባሊስቲክ ሚሳይሎች ፍጥነቶች ያንን ቁጥር ዝቅ ለማድረግ የታሰቡ ናቸው። የሩሲያ ወታደራዊ ጉዳዮች ተንታኝ አልያ ክሬምሊክ ስለሚሳ ሉ ሙያዊ አስተያየትን አጋርተዋል። አዲሱ ሚሳኤል እስካሁን ድረስ የተፈረጀው በመካከለኛው እርቀት ሚሳኤሎች ምድብ ውስጥ ሊሆን ይችላል ብለዋል። ከ2500 እስከ 30 ኪሎ ሜትር እስከ 50 ኪሎ ሜትር ሊወነጨፍ ከሚችሉ አዲስ የሩሲያ መካከለኛ እርቀት ሚሳኤሎች ጋር የሚመደብ ነው፣ አህጉር አቋራጭ ግን አይደለም ይላሉ። ይህም ከሞላ ጎደል መላውን አውሮፓ የሚያካልል ቢሆንም አሜሪካን ግን አይደርሰም። ክራምኒክ አክለውም የሚሳኤሉ ጫፎች እያንዳንዳቸው የራሳቸው መሪ ያላቸው የሚነጣጠሉ አረሮች ታጠቃቸው ግልጽ ነው ብለዋል እኚህ ባለሙያ። ይህ ሚሳኤል አህጉር አቋራጭ የሆነውና የአርስኤም በመባል የሚታወቀው መሳሪያ አነስ ያለው ስሪት ሊሆን እንደሚችል ጠቁመዋል። የወታደራዊ ጉዳዮች ተንታኙ አክሎም ኦረሽኒክ አሁን ያለውን ዘመናዊ ሚሳኤል መቃወሚያ ሁሉ ማሸነፍ የሚችል ነው ብለዋል። መሳሪያው የኒውክለር ተወንጫፊን ሳይጠቀም በከፍተኛ ጥልቀት ውስጥ በደንብ እየተጠበቁ ምሽጎችን ሊያወድም ይችላል ብሏል። አክለውም ሚሳኤሉ ብዙ ራሳቸውን ችለው የሚምዘገዘጉ አረሮች እንዳሉት በመግለጽ አረሮቹ ወደ ኢላማው በአንድ ጊዜ በመድረስ እጅግ በጣም ውጤታማ ናቸው ብለዋል። በዚህ አስፈሪ ሚሳኤል ነው ሞስኮ ዩክሬንን ያደበይቻት። ዓለም ምንም ማድረግ አልቻለም። እኛም የዶናልድ ትራምፕን ምኞት ለዩክሬን ተመኝተን ዝግጅታችንን በዚሁ እንቋጭ። ዩክሬን ሆይ ፈጣሪ ድረስልሽ፣ ከዚህ ቁጣም እሱ ይታደግሽ።